የኢፌዴሪ ባህልና ስፖርት ሚኒስትር ደኢታና የባህልና ቋንቋ ልማት ዘርፍ ኃላፊ ወይዘሮ ነፊስ አልማህዲ እንደገለጹት ኢትዮጵያ ለዘመናት የቆዩ በርካታ ሀገር በቀል እውቀቶች እንዳሏት በመግለጽ ይህንኑ በማልማትና ሰንዶ ለቀጣይ ትውልድ ለማስተላለፍ እየተሰራ ይገኛል። ሀገራችን ኢትዮጵያ ያሏትን የሀገር በቀል እውቀቶች ምንጭ ማዕከላት ለማልማትና ለማስተዋወቅ ሚኒስቴር መስሪያ ቤታችን የሀገር በቀል እውቀቶችን ማዕከል ያደረጉ ስራዎችን በመስራት ላይ ይገኛል። ለዚህም አንዱ ማሳያ ብሔራዊና የሀገር በቀል እውቀቶች ልማት ስትራቴጂ ዝግጅት ነው። ይህንንም ተከትሎ በሀገራችን ብሔር ብሔረሰቦች ዘንድ የሚገኙ የሀገር በቀል እውቀቶች መረጃ ለመሰብሰብና ለመሰነድ ብሎ ዘርፈ ብዙ ፋይዳቸውን ለማላቅ የሀገር በቀል እውቀቶች ምዝገባ ስነዳ ማኑዋል ተዘጋጅቶ ከሁሉም ክልሎች ጋር የግንዛቤ ማስጨበጫ ውይይት ተካሂዶ ወደ ስራ ተገብቷል በጉራጌ ብሄረሰብ ዘንድ ለዘመናት ተሞክሮ ሆነው የቆዩ ሀገር በቀል ማህበራዊ ተቋማትና የህብረተሰቡ ማህበራዊ ጉዳዮችን ከሚፈቱባቸው ሴቶች መካከል እድር እቁብ ውጆና የእርቅ ስርዓቶች ይገኛሉ ያሉት ሚኒስትር ደኢታዋ የብሔረሰቡን ቱባ ሀገር በቀል እውቀቶችን ለማልማትና ለማስተዋወቅ ሚኒስትር መስሪያ ቤቱ ከክልሉ ጋር በመቀናጀት እየሰራ እንደሚገኝ ገልጸዋል የሀገር በቀል ማህበራዊ ተቋማት ከሆኑት መካከል እንደ እቁብ ውጆ እድር ና ደቦ የመሳሰሉት ተቋማት በማህበረሰቡ ባህላዊ እውቀቶች ፍልስፍና መሰረት የተቃኙ እድሜ ጠገብ ተቋማት በመሆናቸው በተቋም ውስጥ ያሉ ሀገር በቀል እውቀቶች ተጠንተውና ተጠብቀው እንዲሁም ሀገር በቀል ማዕከላቱ ከክልሉ ጋር በመሆን የክልሉንና የጉራጌ ህዝብ የሀገር በቀል እውቀቶችና ማህበራዊ ኢኮኖሚያዊ ተቋማት ለማስተዋወቅና ለቀጣይ ትውልድ ለማስተላለፍ ያለመ ነው የማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ምክትልና የባህል ዘርፍ ኃላፊ አቶ ደግነህ ቦጋለ በበኩላቸው በክልሉ የሚገኙ ሀገር በቀል እውቀቶች ተጠንተው ክልሉን የቱሪስት መዳረሻ ለማድረግ ቢሮው ከባለድርሻ ተቋማት ጋር በትብብር እየሰራ እንደሚገኝ ተናግሯል በተለይም በጉራጌ ብሔረሰብ ማህበራዊ ትስስርን የሚፈጥሩ ሀገር በቀል እውቀቶች ተጠንተውና ተሰንደው ለትውልድ ለማስተላለፍ ቢሮ እየሰራ እንደሚገኝ ጠቁመዋል። ክልል ደረጃ ሞር ከዩኒቨርሲቲ ከዋቸሞ ከወራቤና ከወልቂጤ ዩኒቨርሲቲ ጋር በጋራ በመፈራረም እየሰራን እንገኛለን። ባህል መድኃኒት ለቀማና ቅመማ ስርዓት ላይ የተጀመሩ ጥናቶች አሉ። ዛሬ ደግሞ አሁን እዚህ እያስገድን ያለ ነው። ሀገር በቀል እውቀት ጋር የተጠኑ ያለው አሉ። አጠቃላይ የክልላችን ቅርሶች፣ ሀብቶች ምን ይመስላሉ? እነዚህ ክልል ላይ ያሉ ቅርስ ሀብቶች ለምቶ ቱሪስትን ወደ ክልላችን እንዲስቡ የማድረግ አቅማቸው ምን ያክል የሚል የተጠና ነው። የጉራጌ ዞን ዋና አስተዳዳሪ አቶ ላጭ አገሩ የጉራጌ ብሔረሰብ ከጥንት ጀምሮ ሲጠቀምባቸው የቆዩና ያሉ በርካታ ሀገር በቀል እሴቶች እንዳሉት በመናገር ይህንን በማቆየት ለትውልድ እንዲሻገሩ የዞኑ መንግስት እየሰራ ይገኛል ብለዋል። በውይይት መድረኩ ጥናታዊ ጽሁፍ ያቀረቡት የወልቂጤ ዩኒቨርሲቲ መምህርና የዘርፉ ተመራማሪ ዶክተር ካሳሁን ወልድ ዩኒቨርሲቲው በአካባቢው የሚገኙ ብሄረሰቦች ሀገር በቀል እውቀቶችን ለማልማት በጥናታዊ ጽሁፎች የታገዙ ስራዎችን እየሰራ እንደሚገኝ ተናግሯል። በተለይም በህብረተሰቡ በጎ ፈቃድ እየተመሰረቱና ማህበራዊ አንድነትና ትስስሮችን የሚፈጥሩ ጉራጌ ብሔረሰብ መገለጫ የሆኑት እድር፣ ደቡና ጌዝ ተሰንደው እንዲቆዩም እየተደረገ እንደሚገኝ አብራርቷል። በመድረኩ የተለያዩ ጥያቄዎችና አስተያየቶች ተነስተው ምላሽና ማብራሪያም ተሰጥቶባቸዋል።